አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው ሚገባ ጉዳይ ይሄናና ለባብስ ትውልድ ሲጠባዝም ለናናይ እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባል አባታችን ዱዓ ማድረግ ነው እኛ ምንፈልግ ይሄ መታረም ይኖርበታ። ሦስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተዘመድ ዱዓ ይፈልጋል። እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከውን አፉ የሸተተ ሽቶ ቀብተ ድረሱልን ይርዳን፣ እንዴት አይነት አእምሮ! በርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለን ይጠቅማል እንዴ ነሚሉ የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረማለን። ለሞተ ሰው ዱዓ ነው የሚደረገው። የእኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ ትላላቅ ሰዎች ካለፉ ነገ ተተኪኛል

ሐሰኑልበስሪ ሽማግሌዎቹ እዚያ ምን ይሉ ነበር? እናንተ ሽማግሌዎች፣ ወይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጅ ምን ይቀረዋል? ምን ትጠብቃላችሁ? ይላቸው። ወጣቱ ደግሞ እንዳይዘናጋ፣ ሽማግሌ እስክሆን ፋብሪካውን እስክጨርስ ፎቁን እስክጨርስ ቢዝነሴን አቅጣጫ እስካዘዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና፣ እናንተ ወጣቶች፣ ወይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታውቀውም እንዴ? ይሏቸው